ሰላም እንደምን ሰንብታችኋል፣ የተከበራችሁ አድማጮቻችን፣ በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እኖ ተጀምሯል። በሰሜን ሸዋ ዞን ባሶና ወረና ወረዳ መጥቆሪያ ቀበሌ አራዳ መንደር የሚኖሩት አቶ ኃይሉ ግርማና ወይዘሮ ሰርካለ ማሞ በአካባቢው እጅግ የተከበሩ ናቸው። ባል ጠንካራ አርሶ አደር ናቸው። በቀየውም የሚወደዱ ሽማግሌም እናትም ተግባቢ፣ አዛኝ፣ ለተቸገረ ፈጥኖ ደራሽ እኒህ ሁለት ጥንዶች ልጆቻቸውን በጥሩ ስነ ምግባር ያሳደጉም ናቸው። ይህ ተወዳጅና ደስተኛ ቤተሰብ ከለታት በአንደኛው ቀን ወንዶች ልጆች ከአባታቸው ጋር ስብሰብ ብለው ሲጫወቱ፣ ሴቶቹ በእናታቸው የስራ መሪነት ከማጀት ሆነው ለቤተሰቡ የሚሆነውን ምግብ እያሰናዱ ነበረም። ከተወሰነ ደቂቃዎች በኋላ በአንድ ጣሪያ ስር የነበሩት የቤተሰቡ አባላት በአንድ ትሪ ማዕድ ሊቆርሱ ተሰባስበው ተቀመጡም። የቤተሰቡ ሰባተኛ ልጅ ሆነው ታዳጊ ብርሃኑ ኃይሉ የእጇ የማምጣት ተራው ነበርና ሊያመጣ አወጣም። ሆኖም ያየው ነገር አስብርግጎት ተንደርድሮ ወደ ቤቱ ተመልሶ ገባም። ለቤተሰቡ በሙሉ ትንፋሹ ቁርጥ ቁርጥ እያለ ብዙ ሰዎች በፈረስና በእግራቸው እኛ ቤት እየመጡ ነው ይላል። የተቀሩት የቤተሰቡ አባላት ሁሉ የተባለውን ለማረጋገጥ ተንጋክተው ከቤት ወጡም። የተነገራቸውን በማየት ማረጋገጡ የታዩትና የተባሉት ሰዎች ወደ አርሶ አደሩ አጥር ግቢ እየቀረቡ ሲመጡ ታኩሳስ ከሚመጡት ሰዎች መካከል አንዱ ቄስ ዳኛቸው የሚባለው ጉልበተኛ ቀማኛ በአካባቢው ነዋሪ የሚፈራ አደገኛ ሰው ነበረም። አቶ ኃይሉ ግርማ ይህን ሰው ሲመለከቱ ከቀናት በፊት አጠፋሃለሁ፣ ዘርህ እዚች ምድር አይኖራትም ብሎ የዛተባቸውን ዛቻ አስታወሱም። አባት ደነገጡ። የሚገቡበት ጠፋቸው። ልጆቻቸውን የቲክተቱ በዚያች ቅስፈት ማድረግ የሚችሉት ልጆቻቸውን በጓሮ በር እንዲሸሹ ነበረም። ሆኖም እነዚያ ሰዎች ያዛውንቱን ስም እየጠሩ ግቢውን ማሰስ ጀመሩ። ወዲያው ልጆቻቸውን ልጆች ተነሱ፣ ሂዱ፣ ሮጡ፣ የራሳችሁን አድኑ በማለት ከቤት በጓሮ በር በኩል እንዲሸሹና የህይወት አድን ሩጫቸውን እንዲያያዙ አደረጉም። የጦር መሳሪያ ይዘው እየገሰገሱ ወደ አቶ ኃይሉ መኖሪያ ግቢ ደረሱት። ቄስ ዳኛቸው ቱፋ፣ እንዳለ ክፍሌ፣ ሰለሞን ደምብላሽና ዘርጋው ጥላውን እየተባሉ ግለሰቦች እሳት ለብሰው እሳት ጎርሰው እየፎከሩ እየሸለሉ እየተንጎማለሉ ያገኙትን በርግጫ እየመቱና እየጠለዙ ያምሱት ገቡም። በየጥጋጥጉ ሆነው ይህን ጉድ የሚመለከቱት ልጆች ማዬ ውጪ ማዬ ውጪ አሉ፣ በሹክሹክታም። እናት የዐሥራ አንድ ዓመት ታዳጊ ልጃቸውን ይዘው ከማጀቱ ምን ተፈጠረ ብለው ሲወጡ በሦስት ሰዎች በሦስት የተለያየ አቅጣጫ ቦታ የተኩስ እሩምታ ተለቀቀባቸው። ወይዘሮ ስርካለማሞ ካለማሞ ምንም በማያውቁት ጉዳይ አገር አማን ባሉበት ሰዓት የአሥራ አንድ ዓመት ታዳጊ ልጃቸው ፊት ለዓመታት ክፉ ደጉም በለዩበት ከልጅነት እስከ ዕውቀት በኖሩበት ደጃፍ ባፍጢማቸው ተደፉም። ደማቸው እንደ ጎርፍ ተንዠቀዠቀም። ከደቂቃዎች በፊት የሞቀው ጎጆ ወደ ደም ቤት ተለወጠም። በቄስ ዳኛቸው ፊታውራሪነት የሚመራው ጦር ፈልጉት ያን ወደዚያ ማዶ ተከተሉት፣ እንዶም ያውና ይታየኛል፣ ተከተሉት ሲል መመሪያ ሰጠም። አባት ዓይናቸው እያየ የባለቤታቸውን ሕይወት በግፍ ባረመኔዎች ተነጠቀም። በጨበጣ ሊፋለሙ አስበው ነበረም። ግን አቅም ኬት ይምጣ። እነዚያ ራሳቸውን መከላከል የማይችሉትስ ልጆች ጥያቄ ሆኖባቸው እናም ልጆቻቸውን እየመሩ በደካማ አቅማቸው ሮጡም። ሰዎቹ እግር በእግር እየተከታተሏቸው ነው። ትንሽ እንደተጓዙም አቶ ኀይሉ ተስፋ ቆረጡም። ግን ለልጆቻቸው አልነገሩም። በርቱ ልጆቼ፣ ራሳችሁን አድኑ፣ እኔ እከተላችኋለሁ፣ ተበታትናችሁ ሮጡ ብለው ተናገሩም። አደራ ተፈላልጋችሁ አብራችሁ ኑሩ አደራችሁን ልጆች ሂዱ፣ ሲሉም አደራ ሰጡ። ልጆቻቸው ግን የአባታቸውን ትእዛዝ ሳይቀበሉ አባታቸውን በቅርብ ርቀት እየተከታተሉ መሮጣቸውን ቀጠሉ። ከሁለት ኪሎ ሜትር በኋላ አባት ደከማቸው። እየተከታተሏቸው የነበሩትን ሰዎችንም ቆመው ተጠባበቁ። ቄስ ዳኛቸውና ግብረ አበሮቹም ደረሱ። ልጆች በተለያየ አቅጣጫ ሆነው የሚሆነውን እየተከታተሉ ነው። በእድሜያቸው 24 እና 21 የሆኑት የአዛውንቱ ልጆች መሳሪያ የላቸውም እንጂ መፋለም ፈልገው ነበረም። በጨበጣ ደግሞ የሚሞክር አይደለም። ከእነሱ ያነሱት ታዳጊዎች ደግሞ አቅም የላቸውም። ያለው አማራጭ ካለው ጥሻ ውስጥ ተደብቀው እነዚያ ጨካኝ ሰዎች እንደ እናታቸው። አባታቸውንም እንዳይገሉባቸውና ያለ ወላጅና አሳዳጊ እንዳያስቀሯቸው ጸሎታቸውን ለፈጣሪያቸው ማቅረብ ብቻ ነበር። እሱን አደረጉት። አዛውንቱ አቶ ኃይሉ ዳኛቸው ልጆቼን አትግደል፣ እኔን ቀድመህ ነግረኸኛል፣ ግደለኝ። እኔ ሰው ላይ ድርሽ አላውቅም፣ ከአንተም በአካባቢውም ሰው ጋር ጸብ የለኝም። ከመጥፎ ምግባር ተመለስ፣ ሰላማዊ ሁን ስላልኩህ በሐቅ እንደ ሽማግሌነቴ ስላስታረቅኩ ስለመከርኩ የሚገባኝ ይሄ ነው ያው፣ ግደለኝ በማለት እጃቸውን ወደ ላይ ሰቅለው ቆሙ። ቄስ ዳኛቸው በአዛውንቱ ልመና ሆዱ አራራም፣ ድምፅህን መስማት አልፈልግም፣ ጉዳ ዳኛ ፍርደ ገምድል አለም። ከዚህ በኋላ ለእርሱም ለአዛውንቱም የመናገሪያ ጊዜ አልሰጠም። እኛን የተከበሩ አዛውንት አንበርክኮ በጥይት ደብድቦ ገደላቸው የቄስ ዳኛቸው ባልደረቦች የአዛውንቱን አስክሬን በመራመድ ወደ ሰማይ ጥይት እየተኮሱ በደስታ ጨፈሩም እየሸለሉም ወደ መጡበት ተመለሱም አዛውንቱን የአውሬ ራት እንዲሆኑ በመመኘት ይሁን እንጂ ይህን ሁሉ ዘግናይን ድርጊት እነዚያ ያብራካቸው ክፋ የሆኑ ልጆች ከተደበቁበት ጥሻ ሆነው ካስከበ እያንዳንዷን ሁኔታና ድርጊት እየተከታተሉ ነበረም። ገዳዮቹ ሲሄዱላቸው ከተደበቁበት ወጡ። በደም የተጨመላለቀውን የአባታቸውን አስክሬን ታቅፈው በለቅሶ አካባቢውን እንደበላለቁት አስክሬኑን ቅጠላ አልብሰው የአካባቢው ሰው እስከሚመጣ መጠባበቅ ጀመሩ። ነቄስ ዳኛቸው ቱፋ የዕድሜ ባለጸጎቹንና የሚወደዱትን እነዚያ የዘጠኝ ልጆች እናትና አባት በጥይት ቆልተው ከገደሉ በኋላ በዚያ አላበቁም። ወደ አዛውንቷ መኖሪያ ቤት ተመለሱ። እዛም ቀድማ ያደረጉት የቤት መቤቷን የወይዘሮ ሰርካ ለማመሆን አስክሬን ከአጥር ግቢ አወጡት። ለእነዚያ ሕፃናት የት ይግቡ ብለው ለአፍታ አልተጨነቁም። ለዓመታት ተከብሮ የኖረውን የአዛውንቶቹን ቤት ዶግ አመድ አደረጉት። የህልጋኑንም በእሳት አጋዩት። በሬዎቻቸውንም እየነዱ ወሰዷቸው። እሱም ብሎ አስታራቂ፣ እሱም ብሎ ሽማግሌ እያለ ቄስ ዳኛቸው በሞቱት አዛውንት ላይ ተዘባበተም። እነዚያ ግፈኞች አርመናዊ ድርጊታቸውን ከፈጸሙ በኋላ የት እንደ ገቡና የት እንዳሉ ማንም አላወቀም። ፍንጭም ያገኘ የለም። ተሰወሩም። በየትኛው ጥፋትና በየትኛው ኀጢአት እንደሆነ ሳያውቁ እንዲሞቱ የተደረጉት ባልና ሚስትም በማግስቱ በዘመድ አዝማድና በልጆቻቸው ታጅበው በአንድ ጒድጓድ ጎን ለጎን ተቀበሩ። አባትና እናታቸውን በሞት ንብረታቸውን በሳት በአንድ ጀንበር የተነጠቁት ዘጠኝ ልጆች ዕጣ ፈንታቸውን ማንም አልገመተም። ማንንም አላሳሰበም። የያኔዎቹ ታዳጊ ወጣቶች ቀን ጨለመባቸው። ቢያንስ የወላጆቻቸውን አዘን ተቀምጠው የሚያዝኑበት፣ እንግዳ የሚያስተናግዱበት ቤት አስፈልጓቸው ነበረም፤ ይሁን እንጂ በእነዚያ ነፍስ ገዳዮች ይህን ሁሉ አጥተዋል። በደጉ ጊዜ ከቤታቸው የማይጠፉት ዘመድ አዝማድ ሆነ ሌሎች የአካባቢው ነዋሪዎችም የነቄስ ዳኛቸውን ጭካኔ በመፍራት ልጆቹን ለማስጠጋት ፈቃደኛ ሳይሆኑ ቀሩ። ቦርቀው አፈር ፈጅተው ውሃ ተራጭተው ተወልደው ባደጉበት መንደር ባይተዋሮ ነው። መሰደድን አማራጭ አደረጉ። እናም ወደ ደብረ ብርሃን ከተማ ተሰደዱ። እዛ እንደ ደረሱ ሁለቱ ከአንድ የሕፃናት ማሳደጊያ ሲገቡ፣ የተቀሩት ግን በቀን ሥራ፣ በሆቴል ቤት አስተናጋጅነትና በመሳሰሉት ያገኙትን ሥራ እየሠሩ ለመኖር ጥረት አደረጉ። የእናትና የአባታቸውን ጉዳይ ግን ለተጉለትና ቡልጋ አውራጃ ፖሊስ አቅርበዋል። ፖሊስ በቀረበለት መረጃና ማስረጃ መሠረት ከብዙ ፍለጋ በኋላ እነዚያን ነፍሰበላዎች ከያሉበት ለቃቅሞ ያዘ። ሆኖም በወቅቱ ለፍርድ ሳይቀርቡ በቀጠሮ ላይ ሳሉ የመንግስት ለውጥ ሆናም፣ ተጠርጣሪዎቹም ያለ ፍርድ ከእስር ተፈቱ። ወንጀለኞቹ ጊዜ ሳያቃጥሉ የሚሆነውን ስለማይታወቅ ብለው መረጃና ማስረጃ እንዲሁም ዱካቸውን አጠፉም። በዚህ መሃል በነበሩት ዓመታት የአዛውንቱ የመጀመሪያ ልጅ መንገድ ላይ ተገዳ ተደፍራ በገጠማት የጤና እክል ሕይወቱ አለፈም። ታናሽ ወንድሟም ወደ ውጭ አገር ሄዶ ሕይወታቸውን ለመለወጥ በማሰብ ስደትን አማራጭ አድርጎ ባደረገው ጉዞ የገባበት ጠፋም። የበረሃ ወይም የባሕር ሲሳይ ሆኗል በሚል ግምት ወንድምና እህቶቹ እርማቸውን አወጡ። የተቀሩት ግን ዛሬም በሕይወት አሉ። ቅልፍ ያጣው የፖሊስ ምርመራ ቡድኑ በመጥቆሪያ ቀበሌ በግፍ የተገደሉትን ሟች አቶ ኃይሉ ግርማና ወይዘሮ ሰርካለም ማሞ የወንጀል ክስ ጉዳይ እልባት ማግኘት ያለበት ዛሬ ነገ የማይባልበት እንደሆነ መመሪያ ሰጥቷል። ወንጀለኞቹ የእጃቸውን እንዲያገኙ በተደራጀ ሁኔታም አዲስ የምርመራ ቡድን ተቋቁሟል። ይሁን እንጂ ተጠርጣሪዎቹን በሕግ ቁጥጥር ስር ለመዋል ከፍተኛ እንቅስቃሴ ቢደረግም ሁኔታዎች አልጋ ባልጋ አልሆኑም። ከወረዳው ኮረዳው የሚሊሻ አካላት ጋር በመተባበር ዳግም የምርመራ ስራውን አጠናክሮ ቀጠለም። የወንጀል ድርጊቱና የምርመራው ስራ ረዥም ዓመታት ቢያስቆጥሩም ያልተቋጨውን የምርመራ ጉዳይ የያዘው ዶክመንት በአግባቡ የተያዘ በመሆኑ የምርመራ ቡድኑ ሂደቱን በማጥናት በመፈተሽና መረጃዎችን በማነፍነፍ ስራውን ቀጠለም። ይህ ወንጀል ከተፈጸመ 25 አመት አስቆጥሯል። ፍትህ ሳይገኝ፣ ወንጀል ፈጻሚዎቹ ደግሞ ስማቸውና አድራሻቸውን ቀይረው ተሰውረዋል። ይሄ ደግሞ ምርመራውን አሰልቺና እልህ አስጨራሽ አድርጎታል። ጥቅምት 3 2008 ዓ.ም ተምረት ከጠዋቱ ሁለት ሰዓት ሆኗል። ቅልፍ ያጡትና የዚህ ወንጀል ፈጻሚዎች መጨረሻ ማየት የናፈቁት የባሶና ወረና ወረዳ ፖሊስ ቢሮ ኃላፊ ወደ ቢሮአቸው የገቡት ማልደው ነበረም። ምሽት ሲያስቧቸው የነበሩትን ቴክኒካዊ ጉዳዮች እያሰላሰሉ ሳለ ድንገት የቢሮአቸው ስልክ ጠራም። የተቀበሉት መልእክት ከያዙት ጉዳይ ጋር የተያያዘ ነበርና የስልኩን እጀታ እንደያዙ ከመቀመጫቸው ብድግ አሉ። በስልኩ የሚነገራቸውን መልእክት በጥሞና ተከታተሉ፣ በማስታወሻ ደብተራቸው ላይም ጻፉ። የዛሬ 26 ዓመት የተፈጸመው ወንጀል ድርጊት የሚከታተለው የምርመራ ቡድኑ ኃላፊ ጊዜ ሳያጠፉ የቡድኑን አባላት ወደ ቢሮአቸው አስጠሩ። ቁጭት የሚነበብባቸው ኃላፊ የማስታወሻ ደብተራቸውን ገለጥ ገለጥ አድርገው ንግግራቸውን ጀመሩ። ከተሳካልን ሃያ ስድስት ዓመት የተደበሰበት የወንጀል ድርጊት እልባት ሊያገኝ ነው፣ የእስካሁኑ የጋራ ልፋታችን ውጤት ያገኛል፣ አሉ። እንዴትና በምን ምክንያት እንደሆነ የምርመራ ቡድኑ አባላት ለማወቅ ጓጉቷል። ኃላፊው ንግግራቸውን ቀጠሉ። ዋነኛውና አደገኛው ተጠርጣሪ ቄስ ዳኛቸው ቱፋ አዲስ አበባ ቦሌ አካባቢ እንደሚገኝ ዛሬ ጠዋት አስተማማኝ መረጃ ደርሶናል። ሰውየው ቄስ ጉሽ ኃይለ ስላሴ በሚል ሐሰተኛ ስምም ይጠራል። በአንድ የግል ድርጅት በጥበቃ ሥራ ላይ ተቀጥሮ ይሰራል። ልብ በሉ ጓዶች፣ ይህ ሰው ያኔ ወንጀሉ ሲፈጽም ዕድሜው ሠላሳ ስድስት ነበረ። አሁን ከሀያ ስድስት ዓመት በኋላ የስልሳ ሁለት ዓመት አዛውን ስለሚሆን በአቋምና በመልክ ለማወቅ አስቸጋሪ ሊያደርግብን ይችላል ሲሉ ተናገሩም። የምርመራ ቡድኑ አባላት የኃላፊያቸውን ሐሳብ ተከትለው በሰፊው መከሩ። በመጨረሻም ከሟቾች ልጆች አንዱ የሆነውንና ዘውትር የምርመራ ሂደቱን የሚከታተለው ወጣት በአካልና በመልክ ሊያውቀው ስለሚችል ከቡድኑ አባላት ጋር ወደ አዲስ አበባ ቢጓዝ የሚል ሐሳብ ቀረበም። በቀረበው ሐሳብም ሁሉም ተስማሙ። ወዲያውም ለያኔው የአሥራ ስድስት አመት ታዳጊ አሁን የአርባ ሁለት አመት ጎልማሳ ለሆነው ለአቶ ብርሃኑ ኃይሉ በጠዋት ስልክ ተደወለም። ገና በማለዳ የሞባይሉ ጩኸት ከእንቅልፉ ቀሰቀሰው። የረፍት ቀኑና ማታም አምሽቶም የገባ በመሆኑ ተኝቶ ለማሳለፍ ፈልጎ ነበረ። ሆኖም የማያውቀው የማለዳ የስልክ ጥሪ ብዛት እያበሳጨው ስልኩን አነሳ። እዚያኛው ማዶ የሰማው መልእክት ካልጋው አስፈንጥሮ አስነሳው። ደስታም፣ ሐዘንም፣ ፍርሃትም ጥርጣሬም በአንዴ ተደበላለቀበት። ወዲያውም የደስታም ባያነባ እሱ የሰማውን ቢሰሙ እንደሚደሰቱና የሚሰሙትን ማመን የሚያቅታቸውን ታላላቅ እህት ወንድሞቹ ጋር ደወለም። በያሉበት የደስታም የሐዘንም ስሜት እየተፈራረቀ ውስጣቸውን ናጠው አነቡም። የምርመራ ቡድኑ የተሰጠውን ግዳጅ ሊወጣ ከቀናት በኋላ ከደብረ ብርሃን ተነሥቶ ከሌሊቱ ዐሥር ሰዓት አዲስ አበባ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን ደረሰም። ወደ ቤተክርስቲያኗ መሄድ ያስፈለገው ለምርመራ ቡድኑ መረጃ የቀበለው የአዲስ አበባው መረጃ ሰጪ የአንደኛው ተጠርጣሪ የቄስ ዳኛቸው ትፋ ዘመድ የሆነው ሟች የሐውልት ምርቃት በዕለቱ የሚከናወን መሆኑን ስለተናገረ ነበረም። እናም የምርመራ አባላቱ ተፈላጊውን ቄስ ዳኛቸው ከሐዘንተኞቹ ጋር ወደ መቃብሩ ስፍራ እንደሚመጣ እርግጠኞቸው ነው ነበረም። እስከ ጠዋቱ ሁለት ሰዓት ድረስ አካባቢውን በዐይነ ቁራኛ ቢከታተሉም ቄሱን የበላ ጅብ ግን አልጮኸም። የምርመራ ቡድኑ ጠብ የሚል ነገር ሲያጣ ተስማምተው እዚያው ገርጃ አካባቢ ከሚገኘው የሟች ቤተሰቦች ሰቦች ቤት አመሩም። በሟች ቤተሰብ ቅጥር ግቢ ድንኳን ተጥሏል። ለሟች አርባ ቀን መታሰቢያ የተጠሩት ሰዎች ወደ ድንኳን ሲገቡ ሲወጡ ይታያል። ቄስ ዳኛቸው ግን ሊታይ አልቻለም። ከምርመራ ቡድኑ አባላት መካከል ብርሃኑ ኃይሉንና ከአዲስ አበባ የነበረው መረጃ ሰጪ ከሐዘንተኞቹ ጋር ተመሳስሎ ወደ ድንኳን ዘልቀው እንዲገቡ ተደረገም። ሆኖም ኃይሉ ሰውየውን ቢመለከተው ወይም ቢያገኘው በስሜት ምንም አይነት እርምጃ እንዳይወስድ እንዳይጣላ ጥብቅ ማሳሰቢያ ከምርመራ ቡድኑ ተሰጠው። ይሁን እንጂ ቄስ ዳኛቸው ከአርባው ቤት እንደሌለ አረጋግጠው ተመለሱም። በዚህ ተስፋ ያልቆረጡት የምርመራ ቡድኑ አባላት በማግስቱ ከገርጂ ጊዮርጊስ ቤተክርስቲያን ከመኪናቸው ስር ቁጭ ብለው ከማለዳው ጀምሮ ወጪ ወራጁን በአይነ ቁራኛ መጠባበቅ ጀመሩም። የምርመራ ቡድኑ አባላት ከረፋዱ አራት ሰዓት ተኩል ሊሆን ገደማ አንድ በዕድሜ ጠና ያሉ ሰው ከዘራ ይዘው ወደ ቤተ ክርስቲያኗ ሲመጡ ተመለከቱ። ሰውየው እየቀረቡ ሲመጡ የእናቱንና የአባቱን ገዳይ የሚያስታውሰው ብርሃኑ የሚይዘውን የሚጨብጠውን አጣም። እሱ ነው አለየ ጮኸም ወንድምና እህቶቹ ፊት እነዚያ ለልጆቻቸው ብቻ ሳይሆን ለበአድም ቱት የነበሩ ወላጆቹን በጥይት ደብድቦ የገደለውን ሰው ለየው። እውነት ነው፣ እሱ ነው አለ። የአዲስ አበባው መረጃ ሰጪ ሰውዬም ቄስ ዳኛቸው ቱፋ ነው ብሎ አረጋገጠላቸው። የምርመራ ቡድኑ አባላት የመረጃውን ትክክለኝነት አረጋግጠው ከተሽከርካሪያቸው ላይ ዱብ ዱብ ብለው ወረዱ። በተሰጣቸው መመሪያ መሠረት በቄስ ዳኛቸው እጅ ላይ ካቴን አሰሩም። አሁን ለ26 ዓመታት ሲፈለግ የነበረው ተጠርጣሪ ቄስ ዳኛቸው ቱፋ በሕግ ቁጥጥር ስር ዋለም። በወቅቱ በእጁ የተገኘው በሐሰተኛ ስም ቄስ ጉሽ ኃይለሥላሴ የሚል የአዲስ አበባ ከተማ ነዋሪነትን የሚገልጽ መታወቂያ ነበረም። የባሶና ወረና ወረዳ ፖሊስ ዋናውን ተጠርጣሪ ቄስ ዳኛቸው ቱፋን በቁጥጥር ስር ከዋለ በኋላ ሌሎቹን ግብረ አበሮቹ ተደብቀው ከሚኖሩበት አካባቢ በቄሱ ሰውዬ ጠቋሚነት እያደነ በቁጥጥር ስር አዋላቸው። ከዚያም የምርመራ ስራውን ፖሊስ በሰፊው ቀጠለ። የምርመራ መዝገቡ በሰው ምስክርና በማስረጃ ተጠናከረም። ወላጆቻቸው በግፍ የተነጠቁት ዘጠኝ ልጆች የፍርዱን ውሳኔ ለመስማት ጓጉቷል። ቄስ ዳኛቸው ተበድያለሁ የገደልኩት ሰው የአካባቢው ሽማግሌ ሆኖ ሊያስታርቀ መጥቶ ንብረቴ አሳጥቶኛል፣ በወቅቱ ተናድጄ ነበር እያለ ጮኸም። ፍርድ ቤቱ ግራ ቀኙን ተመልክቶ የፍርድ ውሳኔውን አስተላልፏል። ቄስ ዳኛቸው ቱፋ የሰላሳ አምስት ዓመት ወጣት የነበረ ሲሆን አሁን የስልሳ አንድ ዓመት አዛውንት ሆኗል። ሁለተኛው ተከሳሽ እንዳለ ክፍሌ ደግሞ ወንጀሉን ሲፈጽም 28 ዓመት ዕድሜ የነበረው ሲሆን አሁን የ54 ዓመት ጎልማሳ ሆኗል። ሦስተኛው ተከሳሽ ሰለሞን ደምበላሽ ወንጀሉን ሲፈጽም 41 ዓመት ዕድሜ የነበረው ሲሆን አሁን የ67 ዓመት ዕድሜ አዛውንት ሆኗል። አራተኛው ተከሳሽ ዘርጋው ጥላሁን ወንጀሉን ሲፈጽም የ35 ዓመት ዕድሜ ሲኖረው አሁን የስልሳ አንድ አመት አዛውንት ሆኗል። ፍርድ ቤቱ እነዚህ ሰዎች ያሉበትን የጤናና የእድሜ ሁኔታ ግምት ውስጥ በማስገባት እያንዳንዳቸውን በ20 አመት ጽኑ ስርዓት እንዲቀጡ ወስኖባቸዋል።